ህዳር 25 ቀን 2018 ዓ ም ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎች ልናገላብጥ፣ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል፣ በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ኅዳር 26 ቀን 1927 ዓ.ም ሁለተኛውን የኢትዮጵያና የጣሊያን ጦርነትን ያቀጣጠለው በኢትዮጵያ የንጉሰ ነገስታዊ ኃይሎችና በጣሊያን መንግስት ስር በሚያገለግሉ የሶማሊያ ወታደሮች መካከል በሶማሌ ክልል በወልወላ አካባቢ ግጭት የተፈጠረበት ዕለት ነው። በ1920 ዎቹና በ1930 ዎቹ መጀመሪያ ላይ ዓለም እረፍታታ ነበር። ሀገራት ለዳግም ጦርነት ዝግጅት የገቡበት ጊዜም ነው። ታዲያ በዚያ ወቅት በቢኒቱ ሞሶሎኒ አገዛዝ ስር ትገኝ የነበረችው ጣሊያን ቅኝ ግዛት እናፍቃለች። የዚህ ሰው ህልም በአፍሪካ ውስጥ አዲስ የሮማውያንን ግዛት ማስነሳት ነበር። ለቅኝ ግዛት እጇን ያልሰጠችው አፍሪካዊቷ ሀገር ኢትዮጵያ ደግሞ ለማሸነፍ የሚጓጓላት ኢላማ ሆናለች። በወቅቱ ኢትዮጵያ በንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ መሪነት ወደ ዘመናዊነት የሚወስዳትን ጠንካራ እርምጃዎች እየወሰደች ነበር። ነገር ግን ያ እንቅስቃሴ ነጻ የሆኑ የአፍሪካ መንግሥታትን ለማየት ዝግጁ ላልሆኑ ሀያላን ሀገራት ቅናትና መጣ። በእርግጥ በኢትዮጵያና በጣሊያን መካከል የነበረው ታሪካዊ ውጥረት ከህዳር 26ቱ ክስተት በፊት ተፋፍሞ ነበር። ሆኖም የጣሊያን መንግስት ቀደም ሲል በአዲስ አበባ ፈርሞት የነበረውን ውል በመጣስ በሶማሌ ክልል ዙሪያ ያለውን ድንበር በተለይም የወልወል አካባቢን በመግፋት ወሳኙን የግፊት ነጥብ ጀመሩት። ህዳር 26 ቀን 1927 ዓ ም ከቀኑ በዘጠኝ ሰዓት ተኩል ጣሊያኖች በድንገት በኢትዮጵያ ወታደሮች ላይ አደጋ ጥለው በሰማይ አውሮፕላኖች፣ በምድር ታንኮች እየተርመሰመሱ በቦምብና በመድፍ መሬቷን አንቀጠቅጧት ኢትዮጵያውያንም ያሉበትን ስፍራ ሳይለቁ ባላቸው አሮጌ መሳሪያ እስከ ሌሊቱ አምሳ ድረስ በጀግንነት ተዋጉ። በዚህ ጦርነትም ፊት አውራሪ አለማየው ጎሹና ከመቶ በላይ ኢትዮጵያውያን ሲሞቱ 45 ደግሞ ቆሰሉ። የዚህን የግፍ ወረራ በመቃወም በጊዜው የውጭ ጉዳይ ሚኒስተር የነበሩት ብላቴን ጌታ ህሩ ወልደ ስላሴ አዲስ አበባ ለሚገኘው የጣሊያን ቆንሲልና ለዓለም መንግስታት ማህበር ወይም ሊግ ኦፍ ኔሽን ተቃውሞ ቢያሰሙም እንዲያውም ጣሊያን በጦርነቱ ለሞቱባትና ለቆሰሉባት ካሳ ስለጠየቀች የመንግስታት ማህበሩ የኢትዮጵያን መበደል እያወቁ ጣሊያንን በመፍራትና ላለማስቀየም ሲባል ለኢትዮጵያ ምንም ዓይነት እርዳታ ከማድረግ ተቆጠቡ። ሙሶሎኒ ኢትዮጵያን ከመውረሩ በፊት የቅኝ ግዛቶች የነበሩትን የሶማሊያንና ሊቢያን ከጎበኘ በኋላ ከትሪፖሊ ሲነሳ ለተሰበሰበ የጣሊያን ሰራዊት ንግግር ሲያደርግ ሶማሊያን ጎብኝቻለሁ፣ ይኸው አሁን ደግሞ ሊቢያን ጎበኘሁ። ሁለቱም በአሸዋ የተሞሉ ሳጥኖች ናቸው። ወደ ኢትዮጵያ ግፉ ማለቱንና በሌላ ወቅት ደግሞ ኢትዮጵያን ለአርባ ዓመታት አታገስን አሁን ግን በቃ ማለቱን ስናስታውስ ሙሶሎኒ ኢትዮጵያን ለመውረር ትልቅ ጉጉት የነበረው መሆኑን ያመላክታል። ይህም ማለት የጣሊያን የጦር ምሽጎች ተገንብተውና ጉድጓዶች ተቆፍረው አጠቃላይ ወታደራዊ ክፍሎች ወደ ኢትዮጵያ ግዛት ተዛወሩ። ኢትዮጵያ ደጋግማ ተቃውሞ አሰማች፤ ጣሊያን እያንዳንዱ መልእክት ችላለች። በዚህ እውነት የተነሳ ህዳር 26 ቀን 1927 ዓ ም ጦርነትን የሚያቀጣጥለው ነገር እየተባባሰ መጣ። በዚህ ዕለት ማለዳ ላይ የኢትዮጵያ የድንበር ኃይሎችና የጣሊያን ወታደሮች በወልወል አቅራቢያ በኢትዮጵያ ምድር ጥልቅ በሆነው የበረሃ ገነት ፊት ለፊት ተገናኙ። ውጥረቱ እየጠነከረ መጣ። ወልወል ለኢትዮጵያውያን ምሳሌያዊና ስትራቴጂካዊ ጠቀሜታ ነበረው። ያን አካባቢ የተቆጣጠረው ሁሉ በዙሪያው በሚኖረው ክልል ላይ ስልጣን ሊይዝ እንደሚችል በሁለቱም ወገን ግልጽ እምነት ነበር። የአይንማኝ ዘገባዎች ዕለቱ ከመጀመሪያው ጀምሮ ውጥረት እንደነበረው ገልጸውታል። በጠንካራ ሁኔታ የታጠቁና በሶማሊያ የነበሩ የጣሊያን ወታደሮች ቁጥጥሩን ለማስፋትና ግጭት ለማስነሳት ትእዛዝ ተሰጥቷቸዋል። ህዳር 26 ቀን 1927 ተረፋዱ ላይ በአካባቢው ትክክለኛ ሥልጣን ያለው ማን እንደሆነ የሚገልጽ የቅልሃዎች ፉክክር በፍጥነት ተባባሰ። በጥቂት ደቂቃዎች ውስጥ ምድረ በዳው በጭስ ተሞላ። የትውልድ አገራቸውን በጀግንነት የሚከላከሉት የኢትዮጵያ ወታደሮች በጥይት እየተሸነፉ ቢሆንም በድፍረት መሬታቸውን መጠበቅ ቻሉ። የጣሊያን ኃይሎች በጠንካራ ተኩስ በመትረይስና በመድፍ በኢትዮጵያ ድንበር ጠባቂ ኃይሎች ላይ ምላሽ ሰጡ። በሁለቱም ወገኖች በደርዘን የሚቆጠሩ ሰዎች መስዋዕትነት ከፈሉ። ኢትዮጵያውያን ድንበር ጠባቂዎች ወልወል ተራ ቦታ አለመሆኑን ያውቃሉ። ለትውልድ በክልል ውስጥ ለሚጓዙ ተጓዦችና ስደተኞች ወሳኝ ሆኖ የሚያገለግል ስፍራ መሆኑንም ይረዳሉ። ነገር ግን በ1927ቱ ክስተት የተነሳ ይህ አካባቢ አዲስ ትርጉም አግኝቶ የሉዓላዊነትና የቁጥጥር ምልክት ሆነ። የመጀመሪያው ጥይት ከየትኛው ወገን እንደተተኮሰ በእርግጠኝነት መናገር አይቻልም። በሰከንዶቹ ውስጥ ግጭቱ የበርካቶችን ሕይወት ቀጥፏል። ጸጥ ያለው የወልወል በረሃ በተኩስ ነጎድጓድ ፈንድቷል። የኢትዮጵያ ወታደሮች እስከ አፍንጫው ለታጠቀው የጣሊያን ጦር እጅ ሳይሰጡ በጀግንነት የተዋደቁበት ይህ ክስተት የዚያ ረፋት ደቂቃው ሲነጉዱ የታሪክ ማህደሮች የማይዘነጉት የጦርነት ምዕራፍ መሆን ችሏል። የወልወል አካባቢ አሸዋ በግጭቱ ዋጋ ተበክሎ በእውነቱ ዓለምን እንደሚለው የድንበር ግጭት ብቻ ሳይሆን በምሁራን ሕሳቤ የሉዓላዊነት ጥሰት ነበር። የኢትዮጵያን ቁርጠኝነት ለማዳከምና ለታቀደ ወረራ ለማዘጋጀት የታሰበ ደፋርና የተሰላ ጥቃትም ነበር። በወልወል የተከሰተው ግጭት የአጋጣሚ ክስተት ሳይሆን የሙሶሎኒ ኢትዮጵያን ለማሸነፍና ኢጣሊያንን የቅኝ ግዛትንም ለማስፋፋት ባለው ሰፊ ምኞት ውስጥ የመጀመሪያውን ምዕራፍ ሆኖ የተቀየሰ ነው። የዚህ ዕለት የረፋድ ጫጫታ የሁለተኛውን የኢትዮጵያና የጣሊያን ጦርነት የመክፈቻ ተግባር ሆኖ ተቀምጧል። በዚህ ክስተት የኢትዮጵያ ድንበር ጠባቂ ኃይሎች የመጀመሪያዎቹ ጀግኖች ነበሩ። በከፍተኛ ሁኔታ የታጠቁ ወታደሮች ሳይሆኑ አካባቢውን በልበሙሉነት ተከላክለዋል። ከከባዱ የበረሃው መሬት ጋር በልምድና በጥናት የወራሪውን ኃይል አከርካሪ ሰብረዋል። ፊታውራሪ ሽፈራው በዚህ ክስተት እንደ ድፍረት ምልክት ይታወሳል። የክስተቱ የአመራር ምልክት የሆኑት ቁልፉ ሰው ንጉሠ ነገሥቱ ምንም እንኳን በአካል ባይገኙ፣ ለክስተቱ የሰጡት ምላሽ የሀገሪቱን ቁርጠኝነት ቀርጿል ወደ ጦርነት ከመቸኮል ይልቅ ዲፕሎማሲያዊ መንገድን በመምረጥ የሊግ ኦፍ ኔሽን ቅሬታ አስገብተውም ነበር። ይህ ውሳኔ የድክመት ምልክት ሳይሆን ኢትዮጵያ ዓለም አቀፍ ሕግ እንደምታከብር ላለም ያሳይ እርምጃ ነው። ጠበኝነትን የፈለገችው ጣሊያን በአምባገነን መሪዋ አማካኝነት ዓለም አቀፍ ሕግን እስከ መጣስ ደርሳለች። ኢትዮጵያ ጥቃቱን ቀድማ ለሊግ ኦፍ ኔሽንስ ሪፖርት በማድረግ ምርመራ እንዲደረግ ብታሳውቅም ግን ጣሊያን ወቀሳውን አጣማ ኢትዮጵያን ተወቃሽ አደረገች። ቀጥሎ የመጣው ውሳኔ ደግሞ የሊግ ኦፍ ኔሽንስ ታላቁ ድቀት ምሳሌ ሆኖ ይቆማል። ምንም እንኳን ማስረጃ ሰዎች የዓይን ማኞችና መሬቱ የኢትዮጵያ መሆኑን የሚያረጋግጡ ስምምነቶች ቢኖሩም ሊጉ ጣሊያን ላይ ለመወሰን አመነታ። የጣሊያን ተጠቅቻለሁ የሚል የውሸት ትርክትን ተቀበለ። በዚህ የተነሳ የወልወል ግጭት በመስከረም ወር 1928 ዓ ም ለተከሰተው የሁለተኛው የኢትዮጵያና የጣሊያን ጦርነት መንደርደሪያ መሆን ቻለ። ነገር ግን የተቃውሞ የአንድነት እንዲሁም የመጨረሻ የድል ታሪክ መጀመሪያም ነበር። ከዚህ ክስተት በኋላ የነበረው ጦርነት መከራና ጥፋት ይዞ ቢመጣም በወልወል አካባቢ ክስተት ግን የኢትዮጵያ መንፈስ አልተሰበረም ነበር። ያ የድፍረት ተጋድሎ ኢትዮጵያ በ1933 ዓ ም ዳግም ነጻነቷ መልሳ እንድታገኝ የወኔ ስንቅ ነበር። የወልወል ክስተት የአገር ጥንካሬ የሚለካው በጦር መሳሪያዎች ብቻ ሳይሆን በሉዓላዊነት፣ በማንነት እንዲሁም በዕጣ ፈንታ ላይ ባለው የማይናወጥ እምነት መሆኑን ያስታውሰናል። ወልወል ኢትዮጵያ እውነቱን ለመተው ፈቃደኛ ያልሆነችበት አካባቢ ነበር። በዚያ ረፋድ የነበረው ግጭት ለሰዓታት የቆየ ሊሆን ይችላል። ነገር ግን የማይቻል ሁኔታዎችን ተቋቁመው የቆሙትን የኢትዮጵያ ወታደሮችን ድፍረት አሳይቶን አልፏል። ክስተቱ ከታሪካዊ ትዝታ በላይ ሆኖ እውነት ምን ያህል ሊጣመም እንደሚችል የሚያሳይ መስታወት ሆኖ ተቀምጧል። እንዲሁም ለጠመንጃ ላልተበገረው ምድሩን አሳልፎ ላልሰጠውና በዓለም አቀፍ ኃይል ስጋት ውስጥ እያለ እንኳን እጅ ለመስጠት ፍቃደኛ ላልሆነው የኢትዮጵያውያን የጀግንነት መንፈስ ምስክር የሚሆን ክስተትም ነበር። ሳምንቱን በታሪክም ይህን ክስተት እንዲያስታውሰ